ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብ ነው ማኑዋል የሆኑት ዋሺንግ ማሽኖችን ነው። በመጀመሪያም የምናየው 12 ኬጂ አርዶ ማኑዋል ዋሺንግ ማሽን ነው። ያው እንግዲህ እንደሚታወቀው ማኑዋል ዋሺንግ ማሽኖች ካፓሲታቸው የሚለካው በማጠቢያቸው ነው። ይሄኛው 12 ኬጂ ማጠብ ይችላል። እንዲሁም ደግሞ እዚህ ጋር እንደምናየው የራሱ የሆነ መጭመቂያ አለው። እስከ 8 ኪሎ ድረስ ደግሞ መጭመቅ ይችላል ማለት ነው። ይሄ እንግዲህ አርዶ ማኑዋል ወሽንግ ማሽን እንደምናየው ሁለት ቦዲ ስለሆነ በቀላሉ ሊበላሽብን ወይም ደግሞ ሊሰበርብን አይችልም። ከዚህም በተጨማሪ ደግሞ ከዚህ ካለበት ክነስ ወደ ላይ ከፍ ማድረግ ከፈለግን እዚ ጋ እንደምናያቸው የራሱ እግሮች ስላሉት አራቱን ቦታ ላይ ገጥመን ከፍ ማድረግ እንችላለን። እንዲሁም ደግሞ እዚጋ እንደምናየው የራሱ የሆነ ማንሸራታቻ ስላለው ከቦታ ቦታም በቀላሉ ማንቀሳቀስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ አርዶ ማኑዋል ወሽንግ ማሽን እንደምናየው ሁሉ እዚህ ጋር የራሱ የሆነ ፊልተር አለው። ከዚህም በተጨማሪ ደግሞ ማኑዋል ወሽንግ ማሽን ስለሆነ በሁለት አይነት መንገድ ውሃውን ጨምረን ማጠብ እንችላለን። እዚህ ጋር እንደምናየው የወተር ኢሌት አለ። እንዲሁም ደግሞ እዚህ ጋር ወተር ሌቭሎች ስላሉ በባሊ ጨምረን ማጠብ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ማኑዋል ስለሆነ ላጠቃቀም በጣም ቀላል ነው ማለት ነው። እዚህ ጋር በምናያቸው ኮንትሮል ፓነሎች መጠቀም እንችላለን። ያው እንግዲህ ማኗል ስለሆነ እዚህ ጋር ያጠብነውን ልብስ አንስተን እዚህ መጭመቂያ ውስጥ እንከትና ነው። ከዛ የራሱ ኮንትሮል ፓነል ስላለው በዛ ይጨምቅልናል። ያው እንግዲህ ስናጥብም ስንጨምቅም ማድረግ የሚገባን ጥንቃቄ ምንድን ነው? እዚህ ጋር እንደምናየው የራሱ ወተር ሌቭል ስላለው ኤልኤም እና ኤች የሚላለ በዛ ወተር ሌቭል ምክንያት ነው ውሃዎችን የምናደርገው ማለት ነው። አንድ ቲሸርትን ብናጥብም ከውሃውን ከኤል በታች ማድረግ የለብንም። ምክንያቱም ምንድነው ቆሻሾች የተለያዩ ቆሻሾች ልብሳችን ላይ የተለያዩ ነገሮች ላይ ያሉ ቆሻሾች ወደ ፊልተሩ ሳይሆን የሚሄዱት ወደ ማሽን ይሄዱና ማሽናችን እንደፈለገ እንዳይሽከረከር ስለሚያደርገው አንድ ልብስ እንኳን ብናጠብ ከኤሉ በላይ ነው ውሃ ማድረግ የሚገባም ማለት ነው። እንዲሁም ደግሞ በጣም የምንከታቸው ልብሶች ብዙ ቢሆኑም ራሱ እችኛ ኤች የምትል ወተር ሌቭል አለች። ያው ይሄ ማኑዋል ስለሆነ እራሳችንን ውሃውን ሌቭል የምናደርገው እዚህ ጋር ኤች የምትል ስላለች ከኤች በላይ ደግሞ ውሃውን ከከተትን ወደ ኤሌክትሪክ ፓርቱ ይሄድና ማሽናችን ብዙም ሳንጠቀመው ሊበላሽብን ስለሚችል እነዛን ነገሮች ጥንቃቄ ማድረግ ይገባናል ማለት ነው። እንዲሁም ደግሞ እዚህ ጋር ወደ መጭመቂያ በምንሄድበት ጊዜ ያው እንግዲህ ይሄ ደብል ቦዲ ስለሆነ በቀላሉ አይሰበርም። ነገር ግን ማድረግ የሚገባን ጥንቃቄ ምንድን ነው እዚህ ጋር እንደምናያት የራሱ ከቨር አለው ይሄ በሚሽከረከርበት ጊዜ እነዚህን ቦዲዎች እየገጨ እንዳይሰብርብን መጀመሪያ የምናስቀምጠው ልብስ መሀል ላይ መሆን አለበት። ያለበለዚያ ምንድነው በአንድ በኩል ብቻ ካጋደለ የሆነ ፓርቱን እየመታ ሊሰብርብንና ሊያበላሽብን ይችላል። ከዚህም በተጨማሪ ደግሞ ስፒን እያደረገ እየተሽከረከረ ነው የሚያደርቀው ልብሶቹን። ያው እንግዲህ ይሄ አርዶ ስስ ልብሶች እስከሆኑ እስከ 90 ፐርሰንት ድረስ እንዲሁም ደግሞ ትላልቅ ልብሶች ከሆነ እስከ 85 ፐርሰንት ድረስ ማድረቅ ይችላል። እየተሽከረከረ በሚያደርቅበት ጊዜ እዚህ ጋር በምናየው ክፍተት እቺኛን ከቨር ካላደረግን ወደ ውስጥ ይገባና ሞተሩ እንደ ልብ እንዳይሽከረከርና ነክሶ እዛው እንዲቀር ያደርገዋል። ስለዚህ እነዚህን ሁለት ጥንቃቄዎች ለየትኛውን ማኗል ወሽንግ ማሽን ብናረግ ተመራጭ ነው። ያው እንግዲህ እንደነገርኳችሁ ማኗል ስለሆነ ለአጠቃቀም በጣም ቀላል ነው። እዚህ ጋር የምናያቸው ሁለቱ የሚያገለግሉን ምንድነው፣ እችኛ ምናት ኖርማል እና ጀንትል የምትላለች የምንከተውን ልብስ ሰሌክት የምታደረግልና ጀንትል ላይ ካደረግ ነው የሆነ ስስ የሆኑ ልብሶች የተለያዩ ነገሮች ከሆነ እዚህ ጀንትል ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ የምንከተው ልብስ ብርድ ልብስ ሌላ ደግሞ ጅንሶች ከሆኑ ኖርማል ላይ አርገን መጠቀም እንችላለን። እች ደግሞ ምናት ምንድን ናት ታይመር ናት የከተት ነው ልብስ በምንፈልገው ሶስት ደቂቃም ካደረግ ነው ራሱ ታይመሩ ሲጨርስ ይዘጋልናል ማለት ነው። እንደምንፈልገው ኮንትሮል ማድረግ እንችላለን። እንዲሁም ደግሞ እዚህ ውስጥ ያለው ልብስ እንዲዘፈዘፍ ከፈለግን ኦፍ ላይ አድርገን ማስቀምጥ እንችላለን። የዛን ጊዜ ያው ልብሱ ሊዘፈዘፋ ልክ ማጠን ስንፈልግ ደግሞ ታይመሩን ብቻ ማስጀመር ነው ማለት ነው። እዚህ ጋር ደግሞ የምናየው ምንድነው ወሽና ድሬን የምትላለች ምንድነው የሚያገለግለን ይሄኛው እዚ ውስጥ ያለውን ውሃ ከቆሻሻ ወደ ውጭ ድሬን ለማድረግ ያገለግለናል። እዚህ ጋር ስናደርገው እዚህ ውስጥ ያለው ውሃ ሙሉ ለሙሉ ይወገዳል ማለት ነው። እዚሽ ጋር ደግሞ የምናያት የመጭመቂያው ታይመር ናት ማለት ነው። እንደፈለግን ኮንትሮል ማድረግ እንችላለን። ልክ የምንፈልገው ቦታ ላይ እናደርገዋለን። ሲጨርስ ራሱ ታይመር ስለሆነ ይዘጋል ማለት ነው። እንግዲህ ይህ አርዶ ወሽንግ ማሽን የማጠቢያው 750 ዋት ነው፣ የመጭመቂያው ደግሞ 250 ዋት ነው። በፓወር ኮንሰፕሽንም ደረጃ ያን ያህል የሚያስቸግር አይደለም። እንዲሁም ደግሞ ለዚህ ወሽንግ ማሽን ማድረግ የሚገባን የተለየ ከኤሌክትሪክ ፓርቱ ጋር ማድረግ የሚገባ ጥንቃቄ ምንድን ነው? በስታብላይዘር ወይም ደግሞ በጋቶ ብንጠቀመው የተሻለ ነው። ለምንድነው ያን የምናደርገው? ሀይ የሆነ ፓወር ከመጣ ጋቷችን ወይም ደግሞ የተለያዩ ስታቢላይዘሮች አሉ። ያው በደንብ የሚታወቀው ኢትዮጵያ ውስጥ ጋቶ ስለሆነ እሱ ኮንትሮል አድርጎ ወይም ደግሞ ፊውዙ ብቻ ነው የሚቃጠለው። ፊውዙን መቀየር እንችላለን። ወደዚህ ወደ ወሽንግ ማሽናችን እንዳይሄድ ያደርገዋል ማለት ነው። ይሄ እንግዲህ አርዶ 12 ኪሎ ወሽንግ ማሽን ለመካከለኛ እንዲሁም ደግሞ አለስ ስላሉ ቤት ተመራጭ ነው። አርዶ እንግዲህ አንድ ዓመት የካምፓኒ ዋረንት ያለው ዋጋው ደግሞ 35000 ብር ነው ከነጻ ዴሊቨሪ ጋር ቤታችሁ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ማዲቫ 16 ኬጂ ማኑዋል ወሽንግ ማሽን ይሆናል። ያም እንግዲህ ከዛኛው የሚለየው ምንድን ነው? ያውን ቅድም እንደነገርኳችሁ ማኑዋል ወሽንግ ማሽኖች ሜጀር የሚደረጉት ምንድን ነው በማጠቢያቸው ነው። ማጠቢያቸው እንደምናየው 16 ኪሎ ነው። ማጠቢያው በሰፋ ቁጥር እዚጋ የምናየውን መጭመቂያውን ይሰፋል ማለት ነው። ይሄ እንግዲህ 16 ኪሎ ወሺንግ ማሽን ነው። መጭመቂያው ደግሞ እስከ 9 ኪሎ ድረስ መጭመቅ ይችላል ማለት ነው። ይሄ እንግዲህ ወሺንግ ማሽን ቅድም ካየነው ለየት የሚያደርገው ምንድን ነው? ውስጡን በምንመለከትበት ጊዜ በደንብ አድርጎ እንዲያሽ የተለያዩ የሆኑ እዚጋ እንደምናያቸው ማጠቢያዎች አሉት። እነዚህ ማጠቢያዎች እንግዲህ ቅድም ካየነው ስሊም ከሆኑት በደንብ አድርገው ልብሳችንን ያሽልናል ማለት ነው። ከዚህም በተጨማሪ ደግሞ እዚ የምናያት ፊልተር እዚ ጋ የምናያት ፊልተር ፕላስቲክ ስለሆነች በተለያዩ ዚፖች እና በተለያዩ ነገሮች ሊበላሽብን አይችልም ማለት ነው። እንዲሁም ደግሞ ቆሻሻውን ከያዘ በኋላ በቀላሉ ማራገፍ እንችላለን። ያው ይሄ ፕላስቲክ መሆኑ ጥቅሙ ምንድን ነው? የተለያዩ ዚፖች፣ የተለያዩ ነገሮች ወሽንግ ማሽንን አያበላሹብንም ማለት ነው። ይሄ እንግዲህ 16 ኪጂ ወሽንግ ማሽን እንደምናየው ደብል ቦዲ ነው። ያው ደብል ቦዲ ስለሆነ በቀላሉ ሊበላሽብን ሊሰበርብን አይችልም ማለት ነው። እንዲሁም ደግሞ ሁለት ሞተር ስለሆነ እዚጋር እያጠብን እያለ መጭመቅ እንችላለን። እየጨመቅን እያለ እንዲሁም ማጠብ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ የራሱ የሆነ ፓምፕ ሲስተም ስላለው የተለያዩ ኮንዶሚኒየሞች፣ አፓርታሞች እንዲሁም ደግሞ ከፈለግን ከፍታ አድርገን ውሃውን ፓምፕ አድርጎ ማስወገድ ይችልናል ማለት ነው። ያው ፓምፕ ከሌለው እነዛን ነገሮች ግን መስራት አይችልም። ይህ ማዲቫ እንግዲህ ለየት የሚያደርገው የራሱ ፓምፕ ሲስተም ስላለው ከተለያየ ሄት ላይ ሆኖ ማስወገድ ይችላል ማለት ነው ውሃዎችን። እዚህ ጋርም እንደምናየው እንግዲህ እንደ ቅድሙ የራሱ የሆኑ ኮንትሮል ፓነሎች አሉት። እንደምናየው የምንፈልገው ልብስ ወይም ደግሞ ተለቅ ያለ ብድርት እንደዚህ ነገሮች ከሆነ ኖርማል ሊያርገን እንዲሁም ደግሞ የምናጥበው ልብስ ቲሸርት እና ቀለል ያሉ ነገሮች ከሆነ ጀንትን ሊያርገን ማጠብ እንችላለን። እንዲሁም ደግሞ እዚህ ውስጥ የከተት ነውን ልብስ የራሱ የሆነ ታይመር ስላለው በራሱ የሆነ ታይመር ኮንትሮል እናደርገዋለን። የምንፈልገው ደቂቃ ላይ እናደርገዋለን። ሲጨርስ ራሱ ይዘጋል ማለት ነው። ወይም ደግሞ ያጠፋልናል። እንዲሁም ደግሞ እዚህ ውስጥ ያሉ ልብሱ እንዲዘበዘፍ ከፈለግን ዜሮ ላይ ይችኛዋን እናረጋት እና ወሽ የሚለው ላይ አድርገን መዘብዘፍ እንችላለን። ልክ ማጠብ ስንፈልግ ይችኛዋን ስታርት ማለት እንችላለን ማለት ነው። እንዲሁም ደግሞ እዚህ ውስጥ ያሉ ውሃዎች ወይም ደግሞ የቆሸሸው ውሃ እዚህ ውስጥ ካለ ያን ውሃ ማስወገድ የምንፈልግ ከሆነ ድሬን የሚለይ አድርገን ማስወገድ እንችላለን። እቺ ደግሞ የመጨረሻ የምታገለግለን ለምንድን ነው? እዚህ ውስጥ የመጭመቂያውን ፓርት ኮንትሮል ታደርግልናለች። እነዚህ ውሃዎች ወደ ውጭ እንዲወጡ በምንፈልገው ታይመር እናደርገውና እዚህ ውስጥ ያለው ልብስ እንዲያደርቅልን እናደርጋለን። ያው እንግዲህ ይህም ማኑዋል እንግዲህ ወሽንግ ማሽኖች ሁሉም ስፒን እያደረጉ ነው የሚያደርጉት። ስለዚህ ይህኛው እስከ ሰማንያ አምስት ፐርሰንት ድረስ ማድረቅ ይችላል ማለት ነው። ከዚህም በላይ ደግሞ ያው ማኑዋል ስለሆነ እንደሚታወቀው ሁሉ በሁለት አይነት መንገድ ውሃዎችን መጠቀም እንችላለን። ከፈለግን በባሊ ጨምረን መጠቀም እንችላለን። ከዚህም ደግሞ በተጨማሪ እዚህ ጋ የምናየው ኢሌት ስላለ እሱን ጎማውን፣ ኢሌቱን ይሄኛውን ጎማ በመሰካት እዚህ ጋ የምናያትን ጎማ ኢሌቷን እዚህ ላይ በመሰካት ይሄኛውን ወደዚህ ካረግ ነው እዚህ መጭመቂያ ውስጥ ይገባል። እንዲሁም ደግሞ ወደዚህ ካረግ ነው እዚህ ማጠቢያ ውስጥ ይገባል ማለት ነው። እንደዛ አድርገን መጠቀም እንችላለን ማለት ነው። ያው ማኑዋል መሆኑ ለዛ ያገለግላል ማለት ነው። ብዙ ጊዜ እንግዲህ በሀገራችን ሁኔታ በደንብ ውሃ ስለማይገኝ ማኑዋል ወሽንግ ማሽን ተመራጭ ያደርገዋል። ከዚህም በተጨማሪ ደግሞ በቀላሉ ሜንቴን መደረግ ይችላል። እንዲሁም ደግሞ ኮንትሮል ለማድረግም እንዲሁም ደግሞ ለመቆጣጠርም በጣም ቀላል ነው። እዚጋ የምናያቸው በኮንትሮል ፓናሎች ብቻ እንደምንፈልገው ማድረግ እንችላለን ማለት ነው። እንደ ሌሎች ዋሽንግ ማሽኖች እንግዲህ ለዚህ ማድረግ የሚገባን ዋና ጥንቃቄ ምንድነው? ያው እንግዲህ ሀይ የሆነ ኤሌክትሪክ ዋት መጥቶ እንዳያቃጥልብን በስታብላይዘሮች ኮንትሮል ማድረግ ይገባናል። ያው በዛ ኮንትሮል ካደረግ ነው ማሽናችን ሞተሩ ይቃጠልና ለትልቅ ወጪ ይዳርገናል ማለት ነው። ስለዚህ በዛ ኮንትሮል ብናደረገው ተመራጭ ነው። ይህ ማዲቫ 16 ኬጂ ሁለት ዓመት የካምፓኒ ዋራንቲ አለው። ዋጋው ደግሞ 44 ሺህ ብር ነው። ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቅድም ካየናቸው በሳይዙም ከፍ ያለውን ማጂክ 18 ኪሎ ማኑዋል ወሺንግ ማሽን ይሆናል። እንግዲህ ቅድም እንደነገርኳችሁ ማኑዋል ወሺንግ ማሽኖች ሜጀር የሚደረጉት በማጠቢያው ነው። ማጠቢያው 18 ኪሎ ነው። እንግዲህ 18 ኪሎ ሆነ ማለት መጭመቂያውን በዛው ልክ ተለቅ ያለ ይሆናል ማለት ነው። እንደምናየው እንግዲህ መጭመቂያውም ራሱ ተለቅ ያለ ነው። ይሄ እንግዲህ ማኑዋል ወሺንግ ማሽን እስከ 12 ኪሎ ድረስ መጭመቅ ይችላል ማለት ነው። እንዲሁም ደግሞ ማጠቢያውም ሰፋ ያለ ስለሆነ ለስራ እንዲሁም ደግሞ ተለቅ ላለ ለቤተሰብ ይሆናል ማለት ነው። እዚህ ጋር እንደምናየው ይሄ ማኑዋል 18 ኬጂ ወሽንግ ማሽን ተለቅ ያለ ማጠቢያ እንዲሁም ደግሞ ተለቅ ያለ መጭመቂያ ያለው ተለቅ ላለ ቤት ወይም ደግሞ ለስራ ቦታም ይሆናል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እንደምናየው ይሄ ማኑዋል ወሽንግ ማሽን ባለ ሶስት ሞተር ስለሆነ እዚህ ጋር እያጠበን እያለ መጭመቅ እንችላለን። እንዲሁም ደግሞ እየጨመቅን እያለ ማጠብ እንችላለን። ከዚህም በተጨማሪ ደግሞ የራሱ ፓምፕ ሲስተም ስላለው ለኮንዶሚኒየም፣ ለአፓርታማ እንዲሁም ደግሞ ከፍ ያለ ሄት ያላቸው ቦታዎች ድሬን ማድረግ ከፈለግን በራሱ በፓምፕ ሲስተሙ እየገፋ ውሃዎቹን ያስወጣልናል ማለት ነው። እንዲሁም ደግሞ ይሄ ማኑዋል ወሽንግ ማሽን ስለሆነ በሁለት አይነት መንገድ ውሃውን መጠቀም እንችላለን። ውሃ ቢጠፋም ባይኖርም በባሊ ያጠራቀምነውን ውሃ እዚህ ውስጥ ጨምረን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር በምናያት ወተር ኢሌት አማካኝነት እችን የምናያትን የኢሌት ፓይፕ በመሰካት እችኛን ቧንቧ ላይ ዝኛ ላይ ደግሞ ወሽንግ ማሽኑ ላይ በመሰካት ከፈለግን ወደ መጥመቂያ ውስጥ ከፈለግን ደግሞ ወደ ማጠቢያ ውስጥ ውሃውን አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ይሄ ወሽንግ ማሽን እንደምናየው ፊልተሩ ፕላስቲክ ስለሆነ በዚህ በተለያዩ ነገሮች ሊበላሽብንና ሊሰበርብን አይችልም። እዚህ ውስጥ የተጠራቀመውን ቆሻሻ በቀላሉ እንደዚህ ማስወገድ እንችላለን ማለት ነው። ያው እንግዲህ ማኖሎሽንግ ማሽን ስለሆነ የተለያዩ እዚህ ጋር ቆሻሾች ይኖራሉ። እነዚህን ቆሻሾች በሶስት እጥበት ወይም ደግሞ በአራት እጥበት አውጥተን ማጠብ ይኖርብናል። ያለበለዚያ ምንድን ነው እዚህ ውስጥ ቆሻሻ ከተጠራቀመ ይሄኛው ሌላ ቁሳሶችን ማጠራቀም ስለማይችል ወደ ሞተራችን ውስጥ ይገባና ሞተራችንን ረጅም ጊዜ ሳይሰራ ሊያበላሽብን ይችላል ማለት ነው። ከዚህም በተጨማሪ ደግሞ ይሄ ማኗል ዋሺንግ ማሽን እንደምናየው ሁሉ በደንብ አድርጎ የሚያጥብበት የራሱ የሆነ እዚህ ጋር እንደምናያቸው የራሱ የሆኑ ማጠቢያዎች አሉት። እንዲሁም ደግሞ ቦዲውን በምናይበት ጊዜ ደብል ቦዲ ስለሆነ በቀላሉ ሊሰበርብን፣ ሊበላሽብን አይችልም። እንዲሁም ደግሞ እንደምናያቸው የተለያዩ ስትራክቸሮች ስላሉት እዚህ ጋር ልብሳችንን በደንብ አድርጎ ሮቴት እያደረገ ያጥብልናል ማለት ነው። ከዚህም በተጨማሪ ደግሞ የምናየው ሰፋ ያለ መጭመቂያ ስላለው የተለያዩ ብድርብሶችንም እንዲሁም መጭመቅ ይችልልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያት ለዚህ የራሷ ከቨር ፕሌት ስላላት መጭመቂያ ውስጥ የፈለግነውን ልብስ ከከተትን በኋላ በመጀመሪያ መሀል ላይ ማድረግ አለብን። መሀል ላይ ካላረግ ነው ምንድ ነው ይሄ እየተገጫጨ ቦዲውን ሊሰብርብን ይችላል እና አችኛዋን ከቨር ከላይ እናረጋታለን ማለት ነው። ከላይ የምናደረግበት ምክንያት ምንድነው? ይሄ ማኑዋል ዋሺንግ ማሽን ስለሆነ እየተሽከረከረ እዚህ ውስጥ ገብቶ የተለያዩ ልብሶች ሞተሩን እንዳይዝብን ችኛን ከበር የግዴታ ማድረግ አለብን ማለት ነው። ያው እንግዲህ ይሄ ማንዋል ወሽንግ ማሽን 18 ኪሎ ሌሎቹ ለየት የሚያደርገው ምንድን ነው? ኮፐር ሞተር ነው። ኮፐር ሞተር ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እንደ ትልቀቱ አይደለም ችኛ 950 ዋት፣ እዚህ ጋር ደግሞ የምናው 350 ዋት ፓወር ኮንሰፕሽን አላቸው። ያን ያህልም ፓወር የሚበሉ አይደሉም። እንዲሁም ደግሞ ያው እንግዲህ በደንብ አድርገው ልብሳችንን ማጠብ ይችላሉ ማለት ነው። ቅድምም እንዳሳያችሁ ፊልተሩ የራሱ የሆነ ፕላስቲክ ስለሆነ በተለያዩ በዚፖች እና በተለያዩ ነገሮች ሊበላሽብን አይችልም። እንዲሁም ደግሞ እዚህ ጋር የምናየው ደብል ቦዲ ስለሆነ እንደው እንኳን ተገጫጭቶ እና ሴንተር ላይ ሳናስቀምጠው የመጀመሪያው ቦዲ እንኳን ቢሰበር ሁለተኛ ቦዲ እስከሚደርስ ድረስ ርቀት ስላለው ረጅም ጊዜ ሳይበላሽብን፣ እንዲሁም ደግሞ ሳይሰበርብን መጠቀም እንችላለን። ግን እንደዛም ቢሆን የራሳችንን ጥንቃቄ ቅድም እንደነገርኳችሁ የከተትነውን ልብስ መሀል ላይ በማድረግ እና እዚህ ጋር የምናያትን ክዳን ከቨር በማድረግ የራሳችንን ጥንቃቄ ማድረግ ይገባናል ማለት ነው። እንዲሁም ከዚህም በተጨማሪ ያው ይሄ እንግዲህ ማኑዋል ዋሺንግ ማሽን ስለሆነ ውሃ ከቧንቧ ጋር አገናኝተን ብንከትም እንዲሁም ደግሞ በባሊ ብናደረግም የራሱ ወተር ሌቭሎች አሉት። እዚህ ጋር እንደምናየው ኤል አለ፣ ኤም አለ፣ እንዲሁም ደግሞ ኤች ሀይ የሚል አለ። ስለዚህ በሱ ሬንጅ መሰረት ውሃውን መክተት አለብን። አለበለዚያ ግን ምንድነው አሳንሰን ተከተትን ወደ ሞተር ውስጥ ቆሻሾች የተለያዩ ነገሮች ፊልተሩ ጋር ስለማይደርሱ ይገቡና ረጅም ጊዜ ሳንጠቀምበት ሞተሩ እንዲበላሽ ያደርጉታል። ከዚህም በተጨማሪ ደግሞ ዚ ች የምትለ ላይ ካደረግን ከእሷ በላይ ውሃ ከከተትን ወደ ኤሌክትሪክ ፓርቱ ይገቡና የተለያዩ ያላስፈላጊ ወጪዎች እንዳረጋለን ማለት ነው። እነዛን ሁለቱ ጥንቃቄ ማድረግ ይገባናል። ከዚህም በተጨማሪ ደግሞ ምንድነው ሪከመንድ የሚደረገው ኤም ላይ አድርገን ወይም ደግሞ ሚዲየም ምትላለች እዚሽ ጋር ወተር ሌ እሷ ላይ አድርገን ብንጠቀማት የተሻለ ይሆናል ማለት ነው። ረጅም ጊዜ ሳይበላሽብንም መጠቀም እንችላለን ማለት ነው። እንግዲህ ይሄ ማኑዋል ወሽንግ ማሽን እዚህ ጋር እንደምናየውም ለአጠቃቀም በጣም ቀላል ነው። እነዚህን አራቱን ብቻ ኮንትሮል በማድረግ መጠቀም እንችላለን። ይሄ እንግዲህ 18 ኬጂ ማጂኪን ማኑዋል ወሽንግ ማሽን ሁለት ዓመት የካምፓኒ ዋራንት ያለው ያው ቅድም የነገርኳችሁን ጥንቃቄ አድርጋችሁ ከዛ ውጭ ላሉት ነገሮች ግን በሙሉ ሁለት ዓመት የካምፓኒ ዋራንት ያለው ዋጋው ደግሞ 67 ሺህ ብር ነው። ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን የዛሬው ቪዲያችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ ማድራሻችን በቁጥር አንድ ፊጋ ትራፊክ ላይቱ ጋር ወደ ቦሮ በሚወስደው መንገድ፣ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ከፋንሱ ሱፐርማርኬት አጠገብ እንዲሁም በቁጥር ሶስት ቡራዩ ከታመዳና ላይ እንገኛለን። ከዚህም በተጨማሪ በ0960318181 ይደውሉልን። እንዲሁም በመስመር ስልካችን 0116597020፣ 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ ልንሰራላችሁ የምትፈልጉትንና የተለያዩ አስተያየቶች ካላችሁ ኮሜንት ሴክሽን ላይ እያሳውቁን፣ ስለተከታተላችሁን እናመሰግናለን።